የአጼ አምደ ጽዮን ኮር ጀግኖች በወሰዱት ድንገተኛ መብረቃዊ ጥቃት የሸዋ ሮቢት ከተማ የጸጥታ ዘርፍ ኃላፊ ከነሶስት አጃቢዎቹ መደምሰሱ ታወቀ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ዛሬ ጥቅምት 14 ቀን 2018 ዓ ም ከጠዋቱ 1 ሰዓት ከ30 ላይ ጀግናው የአፄ አምደጽዮን ኮር በሰራው ልዩ ወታደራዊ ኦፕሬሽን የሸዋሮቢት ከተማ አስተዳደር ጸጥታና ደህንነት ኃላፊ የነበረው ለማ ወንድ አፈራው ከነ ሶስት አጃቢዎቹና ሌሎች ሚሊሻዎች ላይ በተወሰደ ጥቃት ወደ ቀደም ታለቆቹ ተሸኝተዋል ብለዋል። ከባንዳ ጋር የተሰለፈ በጀግናው ሰራዊታችን ከመደምሰስ ስለማይተርፍ ባንዳውን በማጀብ ለሰከንድ ካጠገቡ ከማይለዩ ታጃቢዎች መካከል ኢብሮ አበበ ሙሄና ሰላም አስከባሪው መሐመድ ሲራጅ እንዲሁም ታደለ ኃይሉና ሌሎችም ዛሬ ጠዋት መሸኘታቸውን አስታውቋል። የገዛ ወገኑን በመካድ ለጨፍጫፊው የብልጽግና ስርዓት አድሮ የፋኖ ቤተሰቦችን እየጠቆመ ሲያሳግትና ሲያሳቃይ እንዲሁም ገንዘባቸውን በመዝረፍ ሀብት ንብረት እያሳደደ ለአማራ ሕዝብና ለነፃነት ታጋዩ ፋኖ የነበረውን የከፋ ጥላቻና በሸዋሮቢት ከተማ ህዝብ ላይ እያደረሰ የነበረውን ስቃይ ሲከታተሉ የነበሩ የኮሩ አናብስቶች ባንዳውን በመደምሰስ ለህዝባቸው ትልቅ እፎይታን ፈጥረዋል ተብሏል። ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ ሲሆን ማንም ቢሆን ከንስሮቹ ዓይን ማምለጥ እንደማይችል ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስክሬን ማሳያ ነው ሲል ኮሩ ያስጠነቀቀ ሲሆን መላው የሸዋሮቢት ከተማ ልጆቻችሁ በሰሩት ምታታዊ ኦፕሬሽን እንኳን ደሳላችሁ ሲል ኮሩ ለሸዋሮቢት ከተማ ነዋሪዎችም በላከው መልእክት ገልጸዋል። የሸዋ ጠቅላይ ግዛት እዝ በህዝብ ላይ በደል የሚያደርሱ የባድን ሰዎችን ተደጋጋሚ ምክር ከሰጠ በኋላ እርምጃ ሲወስድ ማየት የተለመደ እየሆነ መጥተዋል ተብሏል። የአማራ ፋኖ ተጋድሎ ከፍተኛ ድል እያስመዘገበ ቀጥሏል። በታሪካዊቷና ወሳኝዋ ከተማ ፋኖ በሰራው የከተማ ሰርጂካል ኦፕሬሽን ባለስልጣኑ ከና አጃቢዎቻቸው እርምጃ ወስዶባቸዋል። ምሽት ላይ ብልጽግናዎች የድሮን አሰሳ ሲያካሄድባት ባደረቸው ከተማ ፋኖ ገብቶ ታላቅ ድል ተጎናስፎቷል። ባለስልጣኑ ከና እርምጃ ተወሰደባቸው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ዛሬ ሌሊት ባደረገው ልዩ ኦፕሬሽን የባዲንን ባለስልጣን እርምጃ እንደወሰደባቸው አስታውቋል። የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ኃላፊው አቶ ለማ ወንዳፈረው ከሶስት አጃቢዎቻቸው ጋር እርምጃ ተወስዱባቸዋል። ባለስልጣኑ ላይ የተወሰደውን ወታደራዊ ኦፕሬሽን አስመልክቶ የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ከኃላፊው አጃቢዎች በተጨማሪም ምርጥ አምሳ ኤብሩ አበበሙ ሙሄ ሰላም አስከባሪው መሐመድ ሲራጅና ምርጥ አደል ኃይሉን ጨምሮ ሌሎችም እርምጃ ትወስዶባቸዋል ብለዋል። አፋድ ሸዋ ጠቅላይ ግዛት ተደጋጋሚ ስኬታማ የከተማ ኦፕሬሽኖችን በሚፈጽምባት ሸዋሮቢት ከተማ ዛሬ ሌሊትም የተሳካ ኦፕሬሽን ፈጽሞ የሰላምና ደህንነት ኃላፊውን እርምጃ በዚህ በዚች ከተማ የብልጽግናው ምክትል ዘመቻ መምሪያ ኃላፊው ጄኔራል አበው ሰይድና የ13 አየር ወለድ ኮማንዶ ክፍለ ጦር ኮሎኔል ሰለሞን ጸጋየ ህዝብን ሰብስበው እንደነበር አይዘነጋም። በዚያ የብልጽግናው ጦር አዛዦች ፋኖ ከህወሓት ጋር በመጣመር የአማራን ህዝብ አዋርዷል፣ ክዷል። ይህን ኃይል እናንተ ባትደግፉት ኑሮ ለሰራዊታችን የአንድ ሳምንት ስራ ነበር ብለው መናገራቸው ይታወሳል። ሆኖም ሁለቱም የጦር መሪዎች ስብሰባውን በከፍተኛ እጀባ ካካሄዱ ከደቂቃዎች በኋላ ተመልሰው ወደ ደብረ ብርሃን ነበር የገቡት። የሸዋሮቢቱን ስኬታማ ሰርጂካል ኦፕሬሽን አስመልክቶ የአማራ ፋኖ ህዝባዊ ድርጅት ሸዋር ጠቅላይ ግዛት እዝ አፄ አምደጽዮን ኮር ሚዲያ እና ኮሚኒኬሽን ክፍል ሲገልጽም የገዛ ወገኑን በመካድ ለጨፍጫፊው ብልጽግና ስርዓት አድሮ የፋኖ ቤተሰቦችን እየጠቆመ ሲያግትና ሲያሰቃይ እንዲሁም ገንዘባቸውን በመዝረፍ ሀብት ንብረት እያስወሰደ ለአማራ ህዝብና ለነፃነት ታገዩ ፋኖ የነበረው የከፋ ጥላቻና በሸዋሮቢት ከተማ ህዝብ ላይ እያደረሰ የነበረውን ስቃይ ሲከታተሉ የነበሩ የኮሩ አናብስቶች ባንዳውን በመደምሰስ ለህዝባቸው ትልቅ እፎይታ ፈጥረዋል ብሏል። ሚዲያና ኮሚኒኬሽን ክፍሉ አክሎም ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ ሲሆን ማንም ቢሆን ከንስሮቹ አይን ማምለጥ እንደማይችል ዛሬ በ ሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስከሬን ማሳያ ነው ሲል ኮሩ ያስጠነቀቀ ሲሆን መላው የሸዋሮቢት ከተማ ልጆቻችሁ በሰሩት ምታታዊ ኦፕሬሽን እንኳን ደስ አላችሁ ሲል ኮሩ ለሸዋሮቢት ከተማ ነዋሪዎች በላከው መልእክቱ ገልጿል። የፋኖ ኃይሎች የኮማንዶ መንገድ መሪ ነበር ባሉት የጸጥታ ዘርፍ አመራር ላይ እርምጃ ወስደዋል። አመራሩ ከነአጃቢዎቹ እርምጃ የተወሰደበት ሲሆን ኦፕሬሽኑ በብአዴን ብልጽግና አመራሮች ዘንድ ከፍተኛ ድንጋጤ ፈጥረዋል። የፋኖ ኃይሎች የኮማንዶ መንገድ መሪ ነበር ባሉት የጸጥታ ዘርፍ አመራር ላይ እርምጃ መውሰዳቸውን አስታወቁ። አመራሩ ከነ አጃቢዎቹ እርምጃ እንደተወሰደበት ነው የገለጹት። አፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የፋኖ ኃይሎች ወታደራዊ የመረጃ ክትትል በማድረግ የሸዋ ሮቢት ከተማ የጸጥታ ዘርፍ ኃላፊን ከነ ሶስት አጃቢዎቹ በተኩስ ልውውጥ እርምጃ መውሰዱን አስታውቋል። ዛሬ ጥቅምት 14 ቀን 2018 ከጠዋቱ አንድ ሰዓት ተኩል ላይ በሰራው ልዩ ወታደራዊ ኦፕሬሽን የሸዋሮቢት ከተማ አስተዳደር ጸጥታና ደህንነት ኃላፊ በመሆን በይፋት ቀጠና ለሚንቀሳቀሰው የብልጽግና ኮማንዶ መንገድ መሪ በመሆን ሲያገለግል ነበር ባለው አቶ ለማ ወንድአፈራውና ሶስት አጃቢዎቹ ላይ እርምጃ የወሰደ ሲሆን ከተማው ድረስ ዘልቆ በመግባት በተወሰደው ልዩ ዘመቻ ሌሎች ሚሊሻዎችም ሞትና ቁስለኛ እንደሆኑ ኮሩ ገልጸዋል። በሸዋ አብዛኞቹ ቀጠናዎች የብልጽግና ሰራዊት አየር ወለድና ኮማንዶ ጦሩን ያሰማራ ሲሆን ለኮማንዶ አባላቱ መንገድ መሪ በመሆን ከሚያገለግሉ አመራሮች በተጨማሪ በከተሞች ምርጥ አምሳ የተባለ አደረጃጀት በመፍጠር የእጀባና የልዩ ጥበቃ ስራዎችን እንደሚሰሩ ይታወቃል። የፋኖ ኃይሎች በዛሬው ዕለት የወሰዱት እርምጃ ለብልጽግና ኮማንዶ ኮማንዶዎች መንገድ የሚመሩና በከተማ የልዩ ጥበቃና ጀባይ በሚሰሩ ላይ እንደሆነ ከግንባር የተገኘ መረጃ ያሳያል። ከሁለት ቀናት በፊት አፋድ ሸዋ ጠቅላይ ግዛት እዝ ያጼ አምደ ጽዮንኮር የፋኖ ኃይሎች ወደ ሸዋሮቢት ከተማ በመግባት በኮማንዶ ሰራዊቱ ካምፕ ላይ ጉዳት ማድረሳቸው ይታወሳል። በ አርባ ስምንት ሰዓታት ልዩነት ይህ ኦፕሬሽን መሰራቱ በሸዋሮቢት ከተማ ከፍተኛ ድንጋጤ ፈጥሯዋል።